አሁን መንካት አይፈቀድልህም። ይሄ ሌላው ፈድል ነው። ሌላኛው የሰላም ሀገር ነው። የሰላም ሀገር ነው። አለም ላይ ካሉ የሚጎበኙ ሀገራቶች እንደዚሁም አምልኮት የሚፈጸምባቸው ሀገራቶች እንደ ሀረም የላቀና የከበረ ሀገር የለም። አነሀ ዳሩ ልአምኒ ወልአማን፣ የሰላምና የመረጋጋት ሀገር ነች። ወኢዝ ቃለ ኢብራሂሙ ረቢ ጃዕል ሃደል በለደ አሚነን ንግሉ ላይ ኢብራሂም ይህንን ሀገር ሰላም አድርገው ብለው ዱዓ ያደረጉበት ሀገር ነው። ሀገራችን ላይ ሰላም የተወሰነ አካባቢ ላይ ሰላም የለማ የሰላም እጦት ዛሬ ምን ያህል እንደሚያስጨንቅ አለምን እያስጨነቀ እየረበሸ ያለው ነገር እሱ ነው። ሀረም ላይ በተአምር እስከየወ መልቅያ ማድረስ አንዲት ነገር ሮኬትም ብትሆን ምንም ነገር ኮሽ እንኳን አትልም። እንኳን ቶክስ እንኳን ጦርነት ሊከሰትበት ይቅርና ማለት ነው። ምንም ነገር እዛ የገባ ሰው እንቅልፍ ቢተኛ ምን ያጋጥመኝ ይሁን ምን ሆን ይሁን የሆነ ቦታ ቢወጣ ሌሊት ቢወጣ ሌሊት ስምንት ሰዓት ቀለይ የትኛውም ሀያ አራት ሰዓት ብትንቀሳቀሱበት ሰላማችሁ የምታገኙበት ሀገር ነው። ይሄ አላህ ነው ዋስትናውን የሰደው ለማንም ነቢይ ጦርነት ያልፈቀደበት ሀገር ነው ለነቢያችን አለይሂ ሰላት ሰላም ብቻ የተወሰነች ደቂቃ የተወሰነች ጊዜ ፈቀደላቸውና ከዛ በኋላ ከለከለ። ይህንንም የፈቀደላቸው ለምንድን ነው? ነቢዩ የተወለዱበት ሀገር ነው። ከዛ ሀገር አባረሯቸው፣ ወደ መዲና ሄዱ አይደለ። ከዛ ከመዲና ተመልሰው እንደገና ሀይላቸውን አሰባስበው፣ በጣዖት ሞልተውት ነበረ ሀገሩ። ካዕባው ራሱ ውስጥ ሶስት መቶ ስልሳ ጣዖቶች ነበሩ። ሀገሩ እንዳለ ከአላህ ውጭ በሚመለክ ነገር አጨማለቁት ። ይህንን ለማጽዳት አላህ አዘዛለ፣ ነብዩን አዘዛቸው ወልፊትነቱ አሸዱ ሚለል ኩፍር አላላ ስለዚህ የባሰው ስለሆነ አሁን እነሱ እየሰሩ ያሉት ጦርነት ተፈቀደላቸው። ጦርነቱም ላይ ደግሞ የሚገርማቸው ነገር ኮሽ አላለም ገቡ። ነቢዩ ለሰላም በአንድ ሞክል እንደገና ደግሞ ማነው የካሊድ ብን ወሊድ በአንድ ሞክል ሆነው ገቡ። ማንም ሰው ከነሱ ጋር ጦር አልመዘዘም፣ እጅ ሰጡ። ከዛ ሰዓት ጀምሮ ከዛ ሰዓት ጀምሮ ያ አየሁ አለዚነ አመኑ ኢነመ አልሙሽሪኩነ ነጀሱን ፈላ የቅረቡ አልመስጂድ አልሐራም በዕደ ዓሚሂም ሃዛ። እናንተ አማኞች ሆይ እነዚህ ከሃዲያኖች ነጃሳዎች ናቸው፣ ቆሻሻዎች ናቸው። ከዚህ ሰዓት ጀምሮ እዚህ ሀገር ላይ እንዲረግጡ አልፈቀድኩላቸውም። አላማ ማንም ካፊር የሆነ አካል ነን ሙስሊም የሆነ አካል እንዳይረግጠው የተከለከለ መልቀያ መድረስ እኮ ነው። መካ እና መዲና ላይ ማንም ሰው አይገባበትም። ይሄም ሌላው መዝያው ነው መለያው ነው። ሌላኛውና ትልቁ ነገር መቶ ሺህ አጅር የሚገኝበት ብቸኛው ምድር ላይ ይህ ቤት ነው። መቶ ሺህ አሁን ዙር ሰግደናል፣ አ ዙር ሰግደናል። ሴቶችን አልጠይቅም ያው የማይሰግዱበት ምክንያት ስለሚኖር ወንዶች ሰግዳቸዋል። አሁን እዛ ሀረም ላይ መካ ላይ የሰገዱ ሰዎች እኛም እዚህ ዙር ሰግደናል፣ እነሱም ዙር ሰግደዋሉ እነሱ የሚታሰብላቸው መቶ ሺህ ዝሁር እንደ እንደሰገዱ ነው የሚቆጠረው። እኛ አንድ ምን ሰግድ ይሄ መቶ ሺህን እስቲ አባዙት፣ ካልኩሌት አድርጉት። ነጋዴዎች ካላችሁ በተለይ ታውቁታላችሁ ይገባቸዋል። መቶ ሺህ በሶስት ዓመት ምናምን ሶስት ዓመት ከምናምን ብንሰግድ ዝሁርን እዛ አንድ ቀን ምንሰግዳት ዝሁር አንድ የምንሰግዳት ዝሁር እኩል አይሆንም። የሚገርማችሁ ነገር ይህን እንፈድል አላ ሰጥቷል፣ ሶስት ሀገራቶች ብቻ ሶስት ሀገራቶች ብቻ ጓዝን ጠቅልሎ የተሻለ ኢባዳ አገኝበታል ብሎ መሄድ የሚፈቀደው ሶስት ሀገራቶች ብቻ ነው። አንደኛው መሲደል ሐረም ነው። መቶ ሺ አጅር ይገኛል ከሌላ ቦታ ከመሲደል ሐረም ከካባ እኮ በጣም አፍ የሚያስከፍት እኮ መስጊዶች እኮ አለም ላይ አሉ። አይ ዱባይ ላይ ያሉ የተለያዩ ሀገራቶች ላይ ምናምን ነገር ይኖራሉ። ግን መሰራ የተሰራበት ማቴሪያል አለም አላህ የሚፈልገው በረካውን አፍስሶበት አላ በረካ የሚገኝበት ብቸኛው ሀገር ሀ ብቻ ነው። መቶ ሺህ ይገኛል አሉ። ሁለተኛው የኔ መስጂድ አሉ ነቢያችን ዓለይ ሰላም መዲና ላይ የኔ መስጊድ በስንት አጅር አለው? አንድ ሺህ አጅር አለው። መቶ ሺህና አንድ ሺህ ጋፓቸው ሰፊ ነው አይደል? ሶስተኛው መስጂደል አቅሳ ነው። አላህ ነፃ ያውጣልን። አሚን በሉ እንጂ ነፃ አላህ ያውጣልን። መስጂደል አቅሳ ፍልስጤም ላይ ያለው መስጂደል አቅሳ አምስት መቶ አጅር ይገኛል ከሌላው ቦታ ስለዚህ ሌላው ለየት የሚያደርገው ይሄ ነው። ሌላኛው ይሄ ሀገር ለየት የሚያደርገው ከደጃል ፈተና የተጠበቀ ነው። ደጃል መካም ሆነ መዲና በፍጹም የማይነካው የማይደርስበት ሀገር ነው። የደጃል ፈተና ከማንም ከምንም በላይ ከባድ ነው። ሰማይን አዝንብ ይላታል፣ ታዘንባለች። ምድርን አብቂ ይላታል፣ ታበቅራለች። እኔ ጌታ ነኝ እያለ ሰዎችን ያጠማል። ሰውን ከገደለ በኋላ የገደለውን ሰው እንደገና ይቀሰቅሳል። የዚህ ሁላ ስልጣን ባለቤት አድርጎታል አላህ የሰዎችን ፈተና ግን ደጃል መካና መዲና ያለ ሰው በምችሉት አቅም መኖሪያችሁን መካና መዲና አድርጉት ከደጃል ፈተና ትጠበቃላችሁ ብለዋል የአላህ አምተኛ። ሌላኛው ለየት የሚያደርገው ይህን ሀገር የዘምዘም ውሃ የሚገኝበት ነው። ዘምዘም እስቲ ከእናንተ መካከል ከሴቶችም ከወንዶችም ገና የመጀመሪያችሁ የምትሄዱ እጅ አውጡ። ገና የመጀመሪያችሁ የምትሄዱ ማሻ አላህ ዘምዘም አሁን ሲያመጡ ይህን ከፍተው በክዳን የሚሰጧቸው ሰው የሉ። ቤተሰብ ከበዛ በሲኒ ይሰጧቸዋል። አይ በኩባያ ምናም አይታሰብ ነው። አሁን እዛ ዘምዘም ሀገር ነው የምንሄደው። ከፈለጋችሁ ሻወር ትወስዱበታላችሁ፣ ከፈለጋችሁ ውዱ ታደርጉበታላችሁ፣ ከፈለጋችሁ የፈለጋችሁን ያህል ትጠጣላችሁ። አደራ ምላችሁ ከዘምዘም ውጭ የታሸጉ በነፃ የሚሰጡ በየመኪናው በየመንገዱ ላይ ውሃ ይሰጣቸዋል፣ እንዳትጠጡ። እዛ ሀገር ለሄዳችሁ ያለ ዘምዘም እንዳትመጡ። ገብቷችኋል? ዘምዘም ብቻ በቲ የሆነች ዕቃ አለች። እቺ ፕላስቲክ አምስት ብር ሁለት ብር ምናምን ትሸጣለች፣ ሁለት ብር ነው የምትሸጠው። እንዳትሸወዱ። ያቺ ፕላስቲ አምስት ሊትር ትይዛለች። በእሷ ቀታችሁ ዶርማችሁ ላይ ያስቀምጣችሁ ፍሪጅ ውስጥ ማታ ማታም ሲጠማችሁም ሀረም ያልሄዳችሁ ቀን ራሱ ከእሱ እየቀዳችሁ መጠጣት። እዛ ሀገር ሄዶ ሆድን በሌላ በእሽግ ውሃ መምሏት ማለት ይሄ

ኃይለኛ የረሃብ እንት ላይ ብትሆንም ዘምዘም ውሃ ከጠጣክ ወላ እንደበላ ነው የሚቆጠረው፣ ያስታግስልሃል። ወሽፋው ሱቅ ሚን እንደገና ደግሞ ለበሽታ ደግሞ መፈወሻ ነው፣ በሽታ ይፈውሳል፣ ምንም አይነት በሽታ። አሁን እዚ ያለነው ሰዎች የተለያየ የውስጥ በሽታ የውጭ በሽታ ይኖርብናል። ወላ አሁን እዛ አላህ ቤት ሂደን በግላጭ ዘምዘሙንም አግኝተን ምኑንም አግኝተን አፊያ ሆነን ካልመጣን ቀልባችን ላይ ችግር አለ ማለት ነው። ሐቂቃ ነው የምነግራችሁ። ውሃውን ላይ በላይ ጠጡ፣ ዝም ብላችሁ ጠጡ። አንዳንድ ጊዜ ውሃ ወፍራም ስለሆነ አንዳንድ የሀፒታይቱ ላይ ከፍትላችሁ ይችላል፣ ላያስፈልጋችሁ ይችላል። ዝም ብላችሁ ጠጡበት። በቃ ውስጣችሁ ንጹህ ሲሆን ታዩታላችሁ። አላህ ካመጣባችሁ በሽታ እዚህ ህክምናውን ያጣችሁለት የሆነ በሽታ በዘምዘም ይፈወሳል። ነቢዩ ይዋሻሉ እንዴ? አይዋሹም። አለ ሰላም ስለዚህ ይህም ብለዋሉ። ዘምዘም ሀገር ነው ዘምዘም ያለበት መሆኑን ለየት ያደርገዋል። ሌላኛው ይሄ ሀገር፣ ሌላኛው ይሄ ሀገር የዓለም እምብርት የዓለም ሴንተር ማዕከል አላህ አድርጎታል። ሱብሓናላህ የዓለም ይህን ለመቀያየር አውሮፓውያኖች ሰሜንና ደቡቡን ምስራቅና ምዕራብን አዙረውት ነበር። የኮምፓሱ ሲያዞሩትም መልሶ ራሱ ሴንተሩ እዛው ነው የዓለም እምብርት

የዚችን ሀገር ባለቤት ልታስጠነቅቅ አለ። የመካን ማለት ነው። የመካን ሰዎች ባለቤቶችን ልታስጠነቅቃቸው፣ እነ አቡጀህል እነ አቡለሀብ እነ ቢላልም አይዟችሁ ልትላቸው፣ ጠንካራ የሆኑትን የዘነጉትን ደግሞ ልታነቃቸው። ከዛስ ወመን ሐውላሃ አለ። በዚህ ኡመልቁራ ኡመልቁራ የመካ ሌላው ስም ነው። እሺ ኡመልቁራ ተብሎ ይጠራል። በለዱል አሚን ይባላል። በካ ይባላል። ስለዚህ እነዚህ ሁላ ስሞቹ ናቸው።

ይሄ ደግሞ የሚገርማችሁ፣ አሁን መካ ስትሄዱ የሚያጸዱ ሰዎች በሰከንድ ማለት ትችላላችሁ። አሁን ያጸዳሉ። አንዱ ወደዚያ ይሄዳል፣ አንዱ ወደዚህ ይመለሳል፣ ይታጠባል። ምንም ማይጸዳ ነገር የለውም። እዛው ቶሎ ቶሎ ቶሎ ነው የሚጸዳው። የሆነ ሶፍት ትንሽ ከታየ ልቅም ነው። የሆነች ነገር ውሃ ፈሳለች፣ ጥርግ ነው። ይሄንን ለማን ክብር ሲባል መሰላችሁ? ለእኛ ክብር ነው

በቃ ወዲያውኑ ነው ኢሚዲየትሊ ነው የሚያጸዱት። ይሄ ለማን ክብር ነው? ለእኛ ክብር ነው። ይሄ የተከበረበት ሀገር ላይ ነው አሁንም የምንሄደው። አላህ ሌላኛው ከዕባን መካን ለየት የሚያደርገው አላህ ቤቴ ብሎ የጠራው ሀገር ነው። የአላህ ቤት የምንሄደው ዛሬ። አንድ ባለ ሀብት ጓደኛችሁ ዘመዳችሁ የሆነ ቪላ ቤት ሰራ፣ ኮንዶሚኒየምም ገዛ፣ ጭቃ ቤትም ሰራ፣ ምንም አደረገ። ከዛ በኋላ በክብር እንግድነት የቤት ምርቃት አለብኝ ኑ ጎብኙልኝ ቢላችሁ፣ ትቀራላችሁ ከባድ ምክንያት ካላጋጠማችሁ በስተቀር አትቀሩ ማለት ትሄዳላችሁ። አላህ ቤት ሰርቻለሁኝ ቤቴን ጎብኙልኝ ብሎ ጥያቄ እያቀረበ ነው። የዛ ደግሞ የጎብኞች ደግሞ ተራ እኛ ጋር ደርሶ ደግሞ ይኸው ጌታችን ወይ ለበይክ ብያለሁኝ ቤትህን ልጎበኝ ይኸው እየመጣሁ ነው ብለን እኛ እያኮበከብን ነው። አላህ ምን ደርስ ደግሞ አላህ ያደርገን ታዲያ ውስጥ ሀሴት አይሞላም ይሄ የአላህን ቤት ለማየት የአላህን ቤት ከማየት የበለጠ ምን የሚያስደስት ነገር አለ? ምን አለ? ምንም። በቴሌቪዥን ማየትና በአካል ማየት ወላሂ፣ የውል ቴሌቪዥን ምንም ያህል ሰባ አምስት ኢንች ለምን አይሆንም? ለምን ትልቅ እንት ስክሪን ላይ አትመለከተውም እዛ ማየትና አይነል የቂም ማየት ፍጹም ይለያያል። ከአባውን ስትሄዱ እኔ አላህ የሆናችሁ? ከጎናችሁ ያለ ሰው ቢደግፋችሁ ቆንጆ ነው። እኔ ብዙ ሰው ብዙ አይነት ነገር ስላጋጠመኝ ነው ገና አይተውት ፌንት የሚሰሩ ሰዎች አሉ መቋቋም ያቅታቸዋል ገና አይተውት መናገር የማይችል ስሜቱን መግለጽ የማይችል ሰው ታውቃላችሁ ፍዝዝ ድንዝዝ ብለው የሚቀሩ ሰዎች አሉ ገና አይተውት ማለት ነው ቀልባቸው የደረቁ ሰዎች ደግሞ አይተውት መጀመሪያ ለምን ይዞራሉ? ለሰልፊ ይሄ የፈረደበት ሰልፊ ቀድም መጀመሪያ ስንገባ ምን ብለናል? ይሄን ቤት የወፈቀው ሰው ራሱን ዝቅ አድርጎ እያለቀስን ቤት ውስጥ መግባት አለበት። ገና ስታዩት፣ ከሩቅ ስታዩት የሆነ ስሜት ይሰማችኋል። እሱን አብረን በአሱ ስለ እንነጋገራለን እናወራለን እንሻአላ። ሌላኛው አውሬ ማደን አይፈቀድም ብለናል፣ ቅድም አውሬ ማባረር አይፈቀድም፣ የወደቀን እሾህ ዕቃ ማንሳት አይፈቀድም፣ እሾህ ሆነ ዛፉን መቁረጥ አይፈቀድም፣ ሰውን መበቀል አይፈቀድም። እዛ ቦታ ላይ ምንም እኩይ የሆነ ተግባርን መፈጸም፣ ወንጀልን መፈጸም ዋጋ ያስከፍላል። ወንጀል መፈጸም ከባድ ዋጋ ነው የሚያስከፍለው። ወመን ዩሪድ ፊሂ ቢኢልሃድ ብዙልሚን ኑዚቅሁ ምን አዛቢን አለ መካ ላይ መጥቶ ወንጀልን ለመስራት ያሰበ የሆነ ሰው ከባድ የሆነ ቅጣት እቀጣዋለሁ አለ። እዚህ ዱንያ ላይ ነው የሚቀጠው። አላህ አኼራ ድረስ አይጠብቀውም። አላህ ያከበረውን ሀገር ላይ እዛ ቦታ ላይ ሄዶ ወንጀል ማሰብ መስራት አይደለም እኮ ማሰብ ዋጋ ያስከፍላል። ከባድ ነው። አደራችሁን፣ አደራችሁን እኔ ማለት ስትሄዱ አንድ ጊዜ ሁለት ጊዜ ከአባውን ካያችሁ በኋላ አዳብት ልታደርጉ ትችላላችሁ። በፍጹም እንዳታደርጉት፣ በፍጹም ምክንያቱም ይሄ ቤት አላህ ወፍቆኝ አምጥቶኛል። ድጋሚ የወፍቀኝ አይወፍቀኝ አላቅም። የመጨረሻችን ብለን ነው ማሰብ ያለብን። ወላሂ ናፍቆቱ ደግሞ ይገላል። እኔ አሁን በቅርብ እዛው ነበርኩኝ። ደጋግሜ ለጉራ አይደለም ማወራላችሁ፣ ደጋግሜ ሄጃለሁ። ወላሂ አሁን ይኸው ነገ እስከሚደርስ ድረስ ጨንቆኛል። በቃ ናፍቆቱ ነው ላችሁ፣ ሌላ ነገር አይደለም። ወላሂ ቲቪ ከፍቼ ባየሁ ቁጥር ራሴን እዛ ውስጥ አስቀምጠዋለሁኝ። መቼ ነው የሚሄደው? ናፍቆቱ ይሄ አላህ የፈጠረው በባሮች ላይ አላህ ያደረገው ነገር ነው። መሳበተን ሊናስ የሰው ልጆች መመላለሻ መረጋጊ አድርገው ብሎ ነቢዩላህ ኢብራሂም ዱዓ አደረጉ። አንዴ በቃ በዚህ የተለከፈ ሰው ደግሞ አያቆምም። ስለዚህ እዛ ስትሄዱ ብዙ ሀጃዎች ይኖሩባቸዋል። የመጀመሪያ ዱዓ እንድታደርጉን ያደራ ምላችሁ አላህ ወይ የመጨረሻ ያታድርገው ብላችሁ ዱዓ አድርጉ። አላህ ወይ ደጋግመኝ ዑምራውን በየወሩ ሐጅም በየዓመቱ ምደጋግመ አድርገኝ ብላችሁ ዱ አድርጉ። አደራ እንዳትረሱ። ከዚህ የበለጠ ምንም ኒዕማ የለም፣ ምንም ፀጋ የለም። በየወሩ የምንመላለስበት አላህ አድርገን፣ አሚን በሉ። በየዓመቱ ደግሞ ለሀጅ የምንመላለስበት አላህ አድርገን። ሌላኛው የጦር መሳሪያ ይዞ መግባት የማይፈቀድበት ሀገር ነው። እንደዚሁም ደግሞ ሌላው ከአብርሃ ተንኮል የተጠበቀ ሀገር ነው። አብርሃ

ማንድም ሰው ሊያዋርደው አይችልም። ከዛስ ወአርሰለ ዓለይህም ጠይረን አባቢ ለዚህ ድፍረታቸው ከጀሃነም የተት በጀሃነም ሳት የተተኮሰ ጭቃ ወይም ድንጋይ በእያንዳንድ ወፍ ላይ አላህ አድርጎ ወፎች በአፋቸውና በእጃቸው በእግራቸው ይዘው እያንዳንዱ ሰው ላይ ይህንን ድፍረት ላደረገ ሰው ለተዳፈረ ለሆኑ አካሎች ጭንቅል ጭንቅላታቸው ላይ አስቀምጠውባቸው ነው ሄዱት፣ ነደዱ፣ ጠፉ። ይሄ ምክንያቱም አሁንም ይህም ቤት በሀራም በወንጀል የሚያስብ የሆነ ሰው ዋጋው የሚከፍለው ዋጋ ከባድ ነው ማለት ነው። ሌላኛው ጥረ የምትመጣበት አይደለም። ከርስ የምትሞላበት ሀገር አይደለም። ትንሿ ነገር አላህ በረካ አድርጓታል። ስለ ኪሳ አትጨነቅ። በባዶ ሄዱ ማለት አይደለም። ስለ ኪሳቸው አትጨነቁ። ስለ መብላት የምትጨነቁበት ሀገር አይደለም። መዲና ደግሞ ከዚህ የባሰ ነው። ሌላኛው የካባ እንትን እዚህ ጋር እናቁመውና ወደ መዲና እንምጣ እስኪ፣ ከመካ ደግሞ ወደ መዲና እንምጣ። መጀመሪያ መዲና ነው። እሺ መዲና ስንመጣ መዲና ስብሓን አላህ ሃገሩ ራሱ ሃይባው ግርማ ሞገሱ ጸጥ ያለ ዝም ያለ ሃገር ነው። ወላሂ ከመካ ጋር ፍጹም ግንኙነት የላቸው። ነቢዩ ዓለይሂ ሰላም የነቢያችንን ዓለይሂ ሰላተ ሰላም አፀደገላቸውን አቅፎ የያዘ ሃገር ነው መዲና። መዲና የሂጅራ ሃገር ነው ስደተኞችን ነቢዩን አለ ሰላም ሰላምና ሰሃቦቻቸውን ከመካ ተሰደው ሲመጡ አብሽሩኛ ወንድሞቻችሁ አለን ብለው አቅፈው የተቀበሏቸው መዲናዎች ናቸው፣ የመዲና ሰዎች ናቸው። የመዲና ሰዎች ለእኔ እንደ ውስጥ ልብሴ ናቸው አሉ ነቢያችን አለ ሰላም። የውስጥ ፓካውትና የውጭ ካፖርት ሩቀት አለው አካላችን ጋር፣ ልክ እንደዛ ናቸው። የእኔ የውስጥ ልብሶቼ ናችሁ ብለው ነቢዩ ስለ መዲና ሰዎች ተናግረው አይጨርሱም። ሌላኛው መዲና ነቢያችን ዓለይሂ ሰላቱ ሰላም ዱዓ ያደረጉላት ሀገር ነች። አላህ በነቢዩላህ ኢብራሂም አማካኝነትን አማካኝነት መካን እርም እንዳደረገ ሁላ በእኔ ዱዓ ደግሞ መዲናን እርም አድርጓታል። ልክ እንደ መካ መዲና ላይም የወደቀ ማንሳት፣ አውሬም ማደን፣ እንደዚሁም ዛፍም ሆነ እሾሆን መቁረጥ፣ ከሰው ጋር ጸቡስ መግባት ምናምን ልክ እንደ መካ አይፈቀድም። የተከለከለ የሆነ ተግባር ነው ማለት ነው። ሌላኛው መዲና ለየት የሚያደርጋት ቆሻሻዋን ልክ እንደ ወንፊት አበጥራ የምታወጣ ሀገር ነች። መዲና እራሷ ቆሻሻ የሆኑ ሰዎች፣ ቆሻሻ ልብ ያላቸው የሆኑ ሰዎች የማይገቡባት ሀገር ነች። መዲና ንጹሐን ሰዎችን ብቻ ወላሂ ፊታቸው የሚያበራ የሚያብረቀርቅ ፊት ነው የምታዩት መዲና ላይ

መዲናም ደግሞ ቆሻሻዋን ልክ እንደዛ ታስወግዳለች አሉ። መዲና ተርተጅፍ ትንቀጠቀጣለች። በምትንቀጠቀጥበት ሰዓት ላይ የቅያማ መዳረሻ አካባቢ ላይ ቆሻሻ የሆኑ ሰዎች፣ ሙናፊቅ የሆኑ ሰዎች፣ አስመስለው ከሙእሚኑ ጋር የሚኖሩ የሆኑ ሰዎች በራሳቸው ጊዜ ጠብ ጠብ እያሉ ከመዲና እንዲወጡ ታደርጋለች። መዲና ይቺ ሀገርን ነው አላህ ወፍቆን፣ ዛሬ እንሻአላህ ወደ መዲናም ጉዞ የምናደርገው ሌላኛው የኢማን መጠጊያ ወይም የኢማን መሸሸጊያ የሆነች ሀገር ነች መዲና። መዲና ኢማን የተባለ ሁላ ተመልሶ የሚሄድባት የሚመለስባት ሀገር ነች መዲና፣ ብለዋሉ የአላህ መልክተኛ አለ ሰላም። ሌላኛው መስጂድ ነበዊ የሚገኝበት መዲና ላይ የሚጎበኙ ቦታዎች አሉ፣ በጣም ትላልቅ የሆኑ ቦታዎች። ከእነሱ ውስጥ አንደኛው መስጂደ ነበዊ ነው። ነቢዩ አለ ሰላም ያረፉበት መስጊድ የገነቡት መስጊድ መስጊድ አልቁባ መጀመሪያ መዲና ሲገቡ የሰሩት የሆነ መስጊድ